ይወቷል ለምን ዝላፍ ነበር? ይጃደም ልታዝናናት ከሆነ ለምን በስነ ስርዓት አትጠብቃትም? ከአንተ ምንፈልገው ማለት ነው?

ነገር ኮሆነ፣ እኔ እኮ ያልገባኝ ነገር ምን ነው? እሺ እዛ ከሄድን በኋላ የሚፈጠረውን ነገር አይተን ብንወስን አይሻልም? እዚህ ተረጋግተን መንገድ ለመንገድ መንገደ እንዲህ ጊዜያችን ከመንፈስ አንደኛ ነገር ያ ሁሉ ነገር ያደረገው ምንም ነገር ባያደርግ ነው። ምንም ባያደርግ ነው። አስቡ፣ ይህኔ እዛ ቡጫ ጥሩ ምን ምን ተጠይቋል። እንደዚህ ጊዜ እየፈጨህ ሌላ ነገር እንዳትደውልለት ሊደብቃት ይችላል ካስታወስክ ማለት ነው። ያኔ እኔ ራሴ ይቼ ነው ይቅርታ ጠይቂው፣ የተፈጠሩትን ነገሮች በጠቅላላ የምታረጋጊው ወይም ደግሞ ስሜቱን ጎድቶ አስፈላጊ ከሆነ እኔ ራሴ ደውዬ ቼክ ማድረግ እችላለሁ። ያለበትን ነገር አይችልም፣ በፍጹም ነግሮ አላገታትም። አሁን ግን ደውለህለት ስትነግረው ምናልባት ሌላ ነገር አስበው ከሆነ ማለት ነው። የበባሰ ሌላ ቦታ ነው፣ እሱም ይቀይራል፣ ከቤቱ ላናገኛት እንችላለን።

ሰፈሩ ማለት ነው። ሰሞኑ እናቱ ጋር ምናምን ነው ያለው። ስለዚህ አሁን ቤቱ ብንሄድም አናገኘው። ስለዚህ እናቱ ጋር እንደም መረበሽ አንችልም። እሺ ምን ነርግረ ጋለ ምን አትልም አንተ። ይሁን ምናልባት ተጠራጥረውኝ ከመጡ ራሱ ከመጡ ብሎ ማለት ነው። ነው ቤቱ እንደማ ያደርጋቸው ምንም ጥርጥር የለው። ስለዚህ መሄድ ያለብን እንዳልከውም እዛ ቤት ነው ያለበት። ባለፈው አግኝቼው ነበር፣ አውርቼው ነበር። እሺ ሳውራው ሰሞኑን እናቴ ጋር መቀመጥ እፈልጋለሁ እና ጥሩ ስሜት ላይ አይደለም ያለሁት ምናምን ብሎኛል። ስለዚህ አሁን እናገኘው የምንችለው እናቱ ቤት ነው እኮ። ስለዚህ እናቱ ቤት በእንደዚህ አይነት ኢነርጂ እንዴት ነው የምናገኘው? በቃ ነው በዚህ ሰዓት አሁን ስለመረጋጋት ማውራት አለብን። ቆመን ነው የምትለኝ እና መሆን ያለበት ነገር ኖርማል ነው እንዴ? ምን አድርግ ነው የምትለኝ? ብቻ የኪያ መጥፋት ለአንተ ብቻ አይደለም ለኔም በጣም የሚጎዳ ነገር ነው እያልኩ ነው። አሁን እኮ ከሁለታችንም አለፈ እኮ፣ የልጅቷ ደህንነት ነው። እኔ መቻ በቃ

በፍጹም አለ። አምና አምነነው ነበር። እንደ ወንድማችን አቀርበ ነው። እኔ ራሴ ይቅርታ ራሴ ነበር እናቱ ጋር አሁን ራስህን አረጋጋ። የሰፈር ሰው ሁሉ እያየን ነው። አንተ በዚህ ልክ መታወቅ የለብህም እንዴ! እኔ ኩፋይ የሰው ስሜት ልጠብቅ ወይስ የኪያን ደህንነት? ጥሩ ስሜት አታሰጣትም። ጥሩ ጥሩ ስሜት አታሰጣትም። ነገር ይበል። ደህና ከሆነች በኋላ እንደርስበታለን። ሁሉ ነገር ደግሞ እሷም ጃጅ ትደረጋለች በአንተ። እሺ ራስህን አረጋጋ። ከዛ በኋላ ማድረግ የምንፈለገውን ነገር ራሱ ሄደን ለመናገር እኮ ዕድል እናገኛለን። እሺ ራስን አረጋጋ። እሺ ግን ደህና ነኝ፣ እንደዛ ስላልክ ብቻ ደህና ትሆናለህ። ራስን አረጋጋና ረጋ ብለን ሄደን ጠይቀው። ጨንቆኝ እኮ ነው፣ ጨነቀኝ ቶፋ፣ ልጅቷን ከቤቷ ከሞቀ ቤቷ ሱጥቼ፣ ያለችበት ሁኔታ ምን ላይ እንደሆነች በቃ አሁን አንተ እሱን ስጠይቀው ኪያን ብቻ ስጠኝ፣ የፈልከው ነገር ትመለስ ብቻ ነው ልሎ የሚችለው ነው። እኛ ራሳችን ሄደን ይዘናት እንመጣለን። በቃ እሱ ብቻ ስሜት ስለሆነ ረጋ ብለህ

ምንድን ነው የምንረጋገው? ቶፋ እዚህ ቤት ነው ያለችው። እሱ ጋር ነው ያለችው። የሆነ ነገር አድርጓት ቢሆንስ? እስካሁን ድረስ የሆነ የት እንዳስቀመጥካት ብቻ ነገረኝ። የት እንዳለች ኪያን፣ የት እንዳስቀመጥካት ብቻ ነገረኝ ይወለ፣ ይኸውልህ ለዚህ ጊዜ የለንም። ምን ይሆን ካሜራው ልንፈራ ምን ገላህት ነው አንተ ገላህት ነው ወያንተ ምንድነው የምትረጋጋው? ኪያ የት ነው ያለችው? ኪያ ምን የደበቀው ነገር አለ? የደበቀው ና ነው ያስቀመጥካት ያኔ አግታት ልትገላት እንደነበር ምን ልታረጋት እንደነበር አንተ

የሰው ቤትረባው የማያስፈልገውን ነገር ከማድረግ በፊት ማለት ነው። ጊዜ በፈጀም ቁጥር ይቺ ልጅ የሆነ ነገር ይሄኔ ምግብ አሰጣት። አፎው ምንድነው? አንተ ምንድነው ነው የደበከው

ኪያ ጠፋች ኪያ ምን ኪያ እንደማታውቅ ሰው የሆነ ነው ያኔ አግታ ታስታውሳለህ አይደለ? ቤት ዘግተኸባት ማንንም አላስወጣም አላስገባም ስትነ ነበር ነበር እሱ ደግሞ ተነጋግረን ፈተነው እኔ የራሴን ይወጥ ነገር አንተ እጅህ እንደሌለበት በምን ልናቅ እንችላለን? ለምን ነው መግባት ካለብንም ያስገባናል አስፈላጊ ከሆነ ካሜራው ይጥፋ እያለ

እሺ የፈለከውን ነገር እኔን አድርገኝ። ይኸው አጠገብህ አለ አይደል? በቃ ማረግ የምትፈልገውን ነገር በጠቅላላ እኔን አድርገኝ። እኔ አላቅም ስለምታወራው ነገር። ሰውዬው ኪያን ማለት ነው። እናቷ አምነው ሰተውኝ ማለት ነው። በላይ ስንት እና ስንት ነገር ነው። አረ እባክህ እባክህ፣ ዮናስ እምታደርገው ነገር ማለት ነው። ኪያን ካስቀምጥክበት አስጠን። በቃ የምትፈልገው ነገር ካለ እናደርግልሀለን፣ በቃ

እኔ እኮ አንድ ያልተረዳይ ነገር ነው ያለው። ብቻ እኛ እንደዚህ እየተጣላን እኛ እንደዚህ እንትን ነው እኮ ነው አንደኛ ትልቅ ዋጋ ያላት ሰው ነው አይደል? ይሁን ተሳለች፣ በቃ ተናታለች። ከዛ ጀምሮ የፈለግናት መተናተናታል። ሲከተል ደግሞ የኪያናት እየጠበኩህ ነው እና ማን ነው ቆይ እንዴት ነው አማራጭ? አደረጋችሁኝ እኔ እንዴት ነው የማግታት? ስማ ከምነግርህ በላይ እንትን አንተ ሌላ ሺህ ማብለን እሷ ላይ እንደዚህ ነገር አድርጎ የሚያቅሰው የለማ። ከዚህ በፊትም ይሄንን ነገር አድርገኸው መጣቀው አንተ ነህ። በር ዘግታ አላስወጣም ብለህ ይቅርታ ልጠይቀህ ስትመጣ አላደረከውም። ያየ ነገር ነው። እሺ ታዲያ የታባታችን የሚበበል ምን አይነት ነገር ነው የምታወሩት? ቆይ የትም የትም እዛ እየተዘላዘላችሁ

የመጣለ ነገር ካለ ስለሱ እናወራለን። ኢነርጂያችንን በዚህ በመጥቀቃው እንድደለው። ይኸውልህ ረጋበላ ነው፣ ሶስታችንም እዚህ ያለን ነው። ሰዎች ኪያን በጣም ደም ፈለጋ ትናቃለህ አይደል? ስለዚህ ለሶስታችንም ልዩ ሰው ነው እና ለዛ ደግሞ ሲባል ረጋበልን የት ልናገኛት እንደምንችል እሺ፣ እኔ ምን በየለና፣ ከኔ ጋር አንዲት ቃል እንኳን የተለዋወጠ በማይሆን ነገር ሰው የለም። እሺ፣ ማ ብዬ የት ሊድ፣ እሺ፣ ስራን በተመለከተ ምናልባት በዚህ ጉዳይ እሷን ሊጎዷት ይችላሉ ብዬ የማስባቸው ሰዎችን በጠቅላላ ደጎል ችግር አለብኝ። ችግር አለ። ምንም አይነት ሰው ሊመጣልኝ የሚችል ሰው አንድ ሰው እንኳን የለም። እሺ ምን ብዬ ላስብ? ታዲያ ሌላ ምን ላድርግ? እኛ ጭንቅላታችን ላይ እየመጣ ያለው ከኪያ ጋር ምናልባት ሊጣላ ይችላል፣ ጭንቅላታችን ላይ ስለዚህ፣ ከዛ ስር ደግሞ አንተ አንዱ ትሆናለህ ብለን አሰብን። ያን ያህል ግብ ግብ ስር የሚያስገባ ነገር አይደለም። በቃ አንተ ነው፣ በቃ ነው፣ በእኛ በኩል አንተ እንድታስበው የምትችለው ሰው አለ። ማንንም ነው ማስበው? ቆይ በማርያም እኔ ትናንት አረለ እንደ ህይወታችሁ ውስጥ የገባሁት እንዴ ምን እየሆናችሁ ነው እናንተ? እሺ በቃ እሺ፣ አንዴ እንረጋጋና አትሊስት ትንሽ የምናስብበት እንኳን ጊዜ ይኑረን። አሁን እኮ ምንም እያሰብን ስላልሆነ እኮ ነው ልናገኛት ያልቻለሁ። እሺ አሁን እናቷ ጋር ምን ብለን ነው የምንሄደው? እኔ ምን አይነት አለኝ ብዬ ሄዳለሁ ቶፋ እንደዚህ አይነት ነገር ለምን እንትን ትለኛለህ? ምን አይነት ነው ከሆነ፣ ከኛ ጋር አብረን እንሄዳለን። እሺ፣ ቢያንስ ሁለታችሁ ሄዳችሁ ሁለታችሁ። ስለዚህ ቀጥታ ከኔ ጋር ነው ነገሩን የሚያደርጉት። ስለዚህ ሁለታችሁ ሄዳችሁ ካረጋጋችኋቸው በኋላ የምንፈልግበት መፍትሄ ለመፈለግ ስለዚህ ቤቷ እናትዬው ጋር እንሂድ፣ ከዛ ካገኘናት አገኘናት፣ ካላገኘናት ደግሞ ሌላ የምናገኝበት ነው። እናቷ ጋር ሳትሄድ ነው እንዴ? ቀጥታ ነው የሚወጣው አንተ ጋር እንዴ? ደማ ሳትደውልላት ነው እንዴ? ነው ነገር ነው። ይቅርታ ብዬ እኔ ልክያታለሁ፣ ወደ እሱ አይደለ። ይቅርታ ብያ ልክያ፣ በር ዘግት አላስወጣህም አልሽ። ይሄን ነገር ወይም ደግሞ አንተን ፍቅርን አልፈልግም ስላለች የሆነ ተስፋ ሰጣ ስለነበረ ተናደበባት፣ ይሄን ነገር ልታደርገው ትችላለች ብለን አሰብን እኛ የተፈጠረው ከደብረ ዘይት ምንም ሳትለን ላይክ መልበሻ ክፍል ውስጥ ገብተን የሴቶች ለብቻ ነው የወንዶች ለብቻ ነው። እኛ ስንወጣ የለችም እሷ። እና ደግሞ ሳትነግረን በፍጹም ልትሄዳ አትችልም። ምናልባት አስቀይመናት ምናምን አልባት ከሆነ እናቷ ጋር ተመልሳ ከሆነ እሺ ይትሶኬ ትላለህ። ግን ደግሞ እንደዚያም ደግሞ እማይሆንበት ምክንያት ደግሞ እየደወሉልን ነው፣ የኪያ ስልክ አልሠራ ብሏቸው። እሺ እንዴት ነው የምናደርገው? እና ረጭን ሌላ ነገር ውስጥ ነው ነው የሚገቡት። እናትየው ሌላ ነገር ውስጥ እድሜያቸው ከፍ ያለ ነው የሆነ ነገር ሲነገራቸው እየተናገርኩ ነው። ደስ የማይል ነገር ብቻ ነው የሚፈጠረው። ነገር የለም። ይሄው እኔ በቃ እየነገርኩ ነው። አንተንም እየነገርኩ ነው እየነገርኩ ነው። አስደስታለሁ፣ አስቃለሁ። አሁን በህይወቴ አንድ ቀን አስደስታት ደብረ ዘይትም ቢሆን አንድ ቀን ግን ዛሬው ነው ማግኘት አለበት። ትሰማኛለህ? ስለዚህ ምን እናርግ? በቃ እንሂድ። እሺ፣ የት እንሂድ? የት እንሂድ? እሺ፣ የት እንሂድ? የት እንሂድ? አንተ የሆነ ቦታ ተናገር። ግራ ሲገባን እኮ አንተ ጋር መጣን። አንተ ይኬድ አለ የምትልበት ቦታ በጠቅላላ የምታውቀው ቦታ አለ። አንተ ነህ የምታውቀው። እናንተ ናችሁ የምታውቁት። እኛ በእናትህ አንተ ጋር እንመጣለን። ወይ እንደ እሺ አሁን የምንሄድበት ገደልም ቢሆን ሄደው እንፈልጋታለን። እሺ ሌላ ልትጠራጠረው አንድ ሰው እንኳን አለ? እየተናገርኩ ነው፣ እየደጋገምኩ እየነገርኩ ነው። የለም ተወፋ እ ገባኝ ሰውም የሁሉ ነገር አይገባትም ደግሞ አደጋ እባክህ በፈጠረ ነው፣ እቺ ልጅ የሆነ ነገር አድርግ ባክ። እኔ ምን ላድርግ? እሺ ምን አልባት አንተ ጋር ሆና እንኳን ከሆነ ማለት ነው። ነው አላመንከኝም? አላመንከኝም ና ና ግባናዬ፣ ና ቤቴን። አልፈልግም በቃ ሄደን ላሳይ፣ ይኸውልህ፣ በቃ ትቼዋለሁ። መፈለጉ ግን ይሄን ነገር ወይ ፕራንክ ነው ብላችሁ ወይም ደግሞ የሆነ ነገር አሰባችሁበት ያደረጋችሁ ነገር ካለ እኔ ደህና ብቻ መሆኗን ነገሩኝና እኔ ከፈለጋችሁ የፈለጋችሁትን ነገር አደርጋለሁ። ና ገብተህ ያልኩህ ና ቤቴ ልውሰድህ፣ ና እንሂድ። ምን እየሆንክ ነው? ምንድነው ችግራችሁ? ቆይ ካላመናችሁ፣ የምን ፕራንክ ነው? ሰላም የምትለው ሰላም እንታረጋለች፣ ሰላም እንታረጋለች፣ ቻናሉን የሚያን ነገር ያዘጋች ሴት እሷ ልትሆን አትችልም ብለህ ታስባለህ? ሰው ሰው ማገት ቻናል እንደማዘጋ እሷ ባታደርገው እንኳን ማለት ነው። እሷ ባታደርገው እንኳን ማለት ነው። ቻናሉን ስታዘጋ ምንም ያራራችበት አመት ከምናምን የለፋችበትም አስበው። እኔ አርግጂያል አርግጂን የምትጦት ብላ ለመናገር ምንም ያላመነታች ሴት በኔና በኪያን መካከል ለመግባት ይሄን ነገር አታደርገውም ብለን ይውልህ። ምንም ነገር አናደርጋትም ይሆናል፣ ግን ሄደን እንጠይቃት። ከመጠየቅ የሚከፋ ነገር አለ? እኔ አሁን ግን ደግሞ መጀመሪያ ማይረባ ነገር እኔ በአንድ ወር ደስ ይላል።